የአፍሪካ መዲናና የዲፕሎማቲክ መቀመጫ የሆነችው አዲስ አበባን እንደ ስሟ የቱሪዝም መዳረሻ እንድትሆን በርካታ የመስህብ ስፍራዎች እየተገነቡ ነው። ከነኚህ ስራዎች መካከልም አንዱ የጤናው ዘርፍ ሲሆን የከተማ አስተዳደሩ ለግልና የመንግስት የጤና ተቋማት ትኩረት በመስጠት እየሰራበት ይገኛል። ለዚህም እንደ ቤተሳይዳ አሜሪካን ሜዲካል ፕላዛ ያሉ ሆስፒታሎች በመዲናዋ መገንባታቸው የመዲናዋን የሜዲካል ቱሪዝም ማዕከል የማድረግ ራዕይ የሚያግዝ ስለመሆኑ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አበቤ ይናገራሉ። አዲስ አበባን የሜዲካል ቱሪዝም ማዕከል ለማድረግ የመንግስት ጥረት ብቻ ሊያሳካው አይችልም። የግሉ ሴክተር በዚህ ደረጃ መሳተፍ መቻል አለበት። መንግስት ለግሉ ሴክተር እንደዚህ አይነት ተጨባጭ ስራ ለሚሰሩ የግል ሴክተር ግማሽ መንገድ ሄዶ አብሮ ሰርቶ ደግፎ ቪዥናቸውን እውን እንዲያደርጉ አዲስ አበባ የተያያዘችውን አዲስ አበባን የሜዲካል ቱሪዝም መዳረሻ የማድረግ ራዕይዋን እንድታሳካ ለማድረግ የሚያስችል ስትራቴጂ ኮሚትመንትም አለንእና ሌሎችም እንደዚህ መስራት የምትችሉ ይህንን እድል ተጠቀሙበት። ይህ ብቻም አይደለም ቤተሳይዳ አሜሪካን ሜዲካል ፕላዛ በብዙ የውጭ ምንዛሬ ከፍተኛ ወጭን አውጥተው ሕክምናን ለማግኘት ይቸገሩ የነበሩ ዜጎችን የሚታደግ ነው ያሉት ከንቲባዋ ከውጭ ሕክምና ፍለጋ ወደ ሌሎች ሀገሮች የምናደርገውን ጉዞ የተሻሉ ሕክምናዎች ወደሚገኙባቸው ሀገሮች ለመሄድ አቅም የሌላቸው ዜጎቻችን ሀገር ውስጥ ህክምናን ማግኘት እንዲችሉ ሌሎችም ደግሞ ተዳምረው ለእንግልት የሚዳርጉ ወጪዎችን ጨምሮ ሀገር ውስጥ ለማስቀረት የሚችል ትልቅ አስተዋጽኦ ይዞ የመጣ ነው። በእርግጥም በኢትዮጵያ ደረጃ በቴሌሜዲስን በሰው ሰራሽ አስተውሎትና በእርቀት የሚለካ ህክምናን መስጠት የሚያስችል የህክምናው አቅሙም ልምዱም ቴክኖሎጂውም አልነበረም። የቤተሳይዳ አሜሪካን ሜዲካል ፕላዛም ይህንኑ ተግዳሮት ቀርፎ ለመስራት በሩን የከፈተ ተቋም ነው። እንደ ሀገር በጤና አገልግሎት ተደራሽነት በተለይ የሶስተኛና የአራተኛ ደረጃ ህክምና በጦት ምክንያት በጣም በርካታ ተገልጋዮች ከሀገር ውስጥ ወደ ውጭ የሚሄዱበት ለዚህም ደግሞ ለከፍተኛ ኢኮኖሚና ማህበራዊ ጉዳቶች የሚዳረጉበት ብዙ አጋጣሚ እንዳለ እናውቃለን። ከዛ አንጻር አገልግሎት የደረሰበትን ደረጃ ለመስጠት የተዘጋጀ ተቋም ነው ብለን መውሰድ እንችላለን። እንደምታውቁት የህክምና አገልግሎት በአሁኑ ሰዓት ከሳይንሳዊ ዝግጅቱ አንጻር በተለይ ደግሞ በቴክኖሎጂዎችና ሌሎችም አርቲፊሻል ኢንቴሊጀንስን በመደገፍ ዘመኑ የደረሰበትን የህክምና ህክምና አገልግሎት ከመስጠት አንጻር ብዙ ርቀት ሄደዋል። ያንን እንግዲህ በኢትዮጵያ ደረጃ ለማምጣት የጣረ ተቋም ነው። ይህም የጭንቅላት የልብ፣ የኩላሊትና ሌሎች ከባድ በሽታዎችን ዜጎች ወደ ውጭ ሀገር ሳይሄዱ እዚሁ እንዲታከሙ የሚያስችል ነው። አንጀትና ሌሎች ተያዥ የጤና ችግሮች ጉበት፣ ኩላሊት፣ የጭንቅላት ሌሎችን በአጥንት ሁሉም ህክምናዎችን በሚባለው ደረጃ ይዞ የመጣ ነው ማለት ነው። ይህ እንግዲህ ምንን ያሟላል? ለምርመራ የሚያስፈልጉ ሁሉም የህክምና መሳሪያዎች፣ ቴክኖሎጂዎች የተገጠሙለት ነው። ስለዚህ በሽታን ለማወቅ በሽታን ካወቅን በኋላ ደግሞ ለህክምናው የሚያስፈልገውን ደግሞ ቴክኖሎጂ በተለይ የኦፕራሲዮን ክፍሉ ዲጂታል በሆነ መልኩ ሌላ ሀገር ያሉ የህክምና ባለሙያዎች እዚህ ያሉ የጤና ባለሙያዎች እንዲረዱ ማለት ነው በሚያስችል ደረጃ ካሜራ የተገጠመለት ስለዚህ የርቀት የህክምና አገልግሎትንም የቴሌሜዲሲንን አርቲፊሻል ኢንቴሊጀንስን አብሮ ይዞ የመጣ ነው። የቤተሳይዳ አሜሪካን ሜዲካል ፕላዛ ምክትል ስራ አስፈጻሚና የጥራትና ቁጥጥር ኃላፊ የሆኑት ማርክ ስታምቦቪስኪ በበኩላቸው ሜዲካል ፕላዛው በኢትዮጵያ ለበርካቶች የስራ እድልን ከመፍጠር ባለፈ ለቀጣይ ባለም አቀፍ የህክምና ደረጃ ብቁ የጤና ባለሙያዎችን ለማፍራትና ለማሰልጠን ማቀዱን ነግረውናል። የሜዲካል ትምህርት ተቋማትን በከፍተኛ ሁኔታ መገንባት ተልኳችን ነው። በሚያስደንቅ ሁኔታ አለም የደረሰበት የደረሱ የህክምና ባለሙያዎችን በኢትዮጵያ አሰልጥነን ብቁ ማድረግ። ሌላው አሁን ባ ያለን አቅም ለበርካቶች የሥራ ዕድልን ፈጥረናል። እናም ያ ነው የእኛ እቅድና ዓለም አቀፋዊ ደረጃችን።